የመሆን ምስጢር ሰው የመሆን ነገር ቀድመን ካስተዋል ነው። ቀን ያለው ሀገር የሀገር ምስጢሩ በዘመን ሲፈታ ሰውን ለመመዘን ከፊትናት ኢትዮጵያ እኔ እና አንቺ ሆነን ፍቅርን የቀመስናት

ከምና በሽታ አልዳንኩም ገነ ወቴ የስከምታ ትውልዱ ወንጂ፣ የስኳር ጣዕሟ፣ የሸንኮራ መፍለቂያዋ፣ የብዙሐን አምባ፣ የፋብሪካዋ መንደር ከፖርቹጋል እስከ ኢትዮጵያ፣ ከሩሲያ እስከ አሜሪካ፣ ከነጭ እስከ ጥቁር ሁሉንም የሰው ዘር አቅፋ የምትገኝ መንደር በዘመናዊ ተዋይት የኢትዮጵያ ስልጣኔ በሰው ልጅ ሚዛናዊ አስተሳሰብና የተሻለ ስራ ባህል ተምሳሌት የምትሆነው ቅይጥ ሰፈር ወንጂ፣ ከየትኛውም የኢትዮጵያ ክፍል የተሰባሰቡ ሰዎች ከማን እንዴት፣ ከየት ሳይባባሉ ለስራና በስራ ከሚኖሩባት ተከባብረው በፍቅር ከሚደምቁባት ነጮች አንድም ለስራ ሌላም ለጉብኝት እልፍ ሲልም ለኑሮ መርጠው ወደ ኢትዮጵያ ሲመጡ ከሚከትሙባት ኢትዮጵያ ከሚመርጧት ወንጂ የተወለደው መርሻ ታዬ በቅጽል ስሙ ምናሴ ድምፀ መረዋው። የህይወት መስመር በየትኛው አቅጣጫ እንደሚወስደን አናቅም። የወጣትነት ጊዜያችን ላይ ደርሰናል። የመዝሪያ ጊዜ አለ፣ የማጨጃ ጊዜ አለ፣ የመሰብሰቢያ ጊዜ አለ። ገና ከከባድ የውድቅ እንቅልፍ ዓይን ገልጦ እንደመንጠራራት ገና እግሩን የፈታ ሕፃን እንደ መፈንጠዝ ገና ለፍቅር የሚንደረደሩ ወጣቶች ለመተዋወቅ ዳር ዳር እንደ ማለት ሃሌታ ብሎ በሚሞካክራቸው ዘፈኖቹ የተፈጥሮ ቃናው ውበት የድምፁ ለዛ የዜማው ፍሰት አጀብ የሚያስብል መሰጠት የዚህን ልጅ መረሻ ያሳየን የሚያስብል ተስፋ የሚያስፈነጥቀው መርሻ ታዬ፣ ምናሴ ውበት፣ የእግዜር ጥበባት ጠገ የማንነት ምርጫ የሞት በሪ ዘጋ! እነሆ ለቅምሻ እነሆ ለመግቢያ እነሆ ለመተዋወቂያ፣ ሀገር አማን ሲል ጀባ ብሎናል። የሀገር መስጢሮ በዘመን ሲፈታ ሰውን ለመመዘን ከፊት ናት ኢትዮጵያ ሰውን ለመመዘን ከፊት ናት ኢትዮጵያ። መርሻን የሚያውቅ ያውቀዋል፣ መለኪያው ይህ አይደለም። ስራውን ይሄ አይገልጸውም። ይህች ቅምሻ የችሎታውን እሩብ እንኳን አታሳይም። ልጁ ሁኔታዎች ቢመቻቹለትና ዋና ስራው አድርጎ ቢይዘው በአማርኛ ዘፈን የምናውቃቸውን ጀግና ድምፃውያን ሁሉ ይገዳደራል። ስለ መርሻ አቅሙን ያየ ይናገራል ነገውን ያጮልቀ ይመሰክራል። በወጣቶችና በአዳዲስ ባለተሰጥኦዎች ትኩረት ያደረገ እንደ ፌማ አርትስ አይነት ድርጅት ደግሞ በእንደ መርሻ አይነቶቹ ከልብ ይኮራል። ለድምቀታቸው፣ ለስኬታቸው፣ ለህልማቸው በርትቶም ይሰራል። ተው ልመድ ገላዬ ሰው ልመድ ገላዬ ትቶ የሄደን ሰው ገላዬ

ድምፁ ብቻ አይደለም የሚያስገርመው፣ ድምፁማ ድምፅ ነው። ክቡድ ሐሳቡ፣ የሀገር ፍቅሩ፣ ለሰው ያለው ክብሩ፣ ቅንነቱ፣ ሩቅ ሐሳቢነቱና በጎ አመለካከቱን ማን ተናግሮ ይዘልቀዋል። ገና ካሁኑ፣ ከቅምሻው ስለ ኢትዮጵያ ሰላም ይማጸናል ከዚህ ቀውስ፣ ከዚህ መዓት፣ ከዚህ መከራ፣ ከዚህ ውል አልባ የፖለቲካ ቁማር፣ ከዚህ ኢሰብአዊነት እንውጣ ብሎ ይማጸናል። አሁን ካለንበት ቅርቃር ፈጣሪ በቸርነቱ ያወጣን ዘንድ በሀገር አማን ምኞትና ጸሎቱን ይዘፍናል። እስከ መቼ ድረስ፣ እስከ መቼ ህመን የጨለማው ይብቃ ሐዘን ዛሬ ኖረን ፍቅር ይንጋ የማንነት ምርጫ የሞት በሪ ዘጋ። ሀገር አማን ይሁን አማን፣ አማን ይሁን አማን፣ ሀገር አማን ይሁን። አዎ፣ የሚያፈራ ዛፍ ከችግኙ ይታወቃል አይደል ተረቱስ? መርሻ ታዬ ምናሴ ስለምናውቀው ተናገርን ነገውን ዛሬ ስላየን መሰከርን። አብዝቶ ጥሩ ጥሩ ሥራዎች እንዲያቀብለን አደራ ለማለት ኃላፊነት ለመጫንም ገና ከመነሻው ይህን አለን። መርሻ ድምፃዊ ብቻ አይደለም፣ ጎበዝ ተዋናይም ነው፣ ጎበዝ ደራሲም ነው፣ ጎበዝ ጸሐፊ፣ ጎበዝ ዳይሬክተርም ነው፣ ጎበዝ ፕሮዳክሽን ማናጀርም ነው የያዘው ሁሉ ይዋጣለታል። በጋዜጠኝነት ስልጠናም ሰልጥኖ ተመርቋል። ወደ ጋዜጠኝነቱም ጎራ የማለት አዝማሚያ አለው። ሰዎች በሰሩት ሲደነቁ የበለጠ ይሰራሉ። ወላጅ ልጁን ሲስሙለት፣ ሰሪ ሥራውን ሲያደንቁለት የሚሰማው ደስታ ደስታ ብቻ አይደለም ነገ የበለጠ እንዲሠራ